እና ውድ ቤተሰቦቻችን አሁን ወደ ሀሱ እንሄዳለን። ሀሱ ምንድ ሊገጥማት የሆነ የሚለውን ነገር አብረን የምንመለከት ይሆናል። ውድ ቤተሰቦቻችን ዛሬ ፈታ እንደምትሉ ተስፋ አደርጋለሁ። ሀሱ ደርሻለሁ ብላኛለች። ቦታው ጋር መሄድ እንችላለን ማለት ነው። አብራችሁን ቆዩ ታዲያ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ተጋብዛችኋለሁ። እንወዳችኋለን። እና ውድ ቤተሰቦቻችን በምንም ሁኔታ ተነቃለች ብዬ አላስብም። ካሜራው እንደምታስቡ ተደባብቋል። በቤት በኩል ላይ ቆመችው

እንዳደነገጨ እንደነሽ ታደነገጠስ ሁሉ መልካም፣ ሁሉ መልካም። በጣም አሪፍ ነው። ዛሬ ለየት ያለ ቦታ ነው የምንሄደው፣ ግን አሱ በጣም ጨንቆኛል እና አብረሽ የሆነ አለ አይደል በጣም ጠንካራና ደፋ ነገር

ምን እንጃ፣ አላውቅም አላውቅም። ምን ጋር ነው? ምን ነው ጣጣ ውስጥ እንደገቡ አላውቅም። ማለት ጣጣ ውስጥ ምንድን ነው? አብረሽ አንቺን ማስጠንቅ ማስጠንቀቅ አልፈልግም። እሱ ችግር የለውም፣ ንገረኝ። ምንድን ነው አብረሽ? ወይ ተፈጥሮ ምንድን ነው? አይ ምንም አይደለም፣ ምንም አይደለም። የሆነ ከውጭ መኪና ሳልፈልግ ብለው ነው።

አንተ ልጁን አምልጦ ነበር እ ጨርሼዋለሁ አላልከኝም እ ወይ ከውስጥ ነው? ምንድን ነው? አብረሽ ነው? አካፋ አካፋና ዶማ ይዘህ ውጣ ብዬህ አልነበረ እና? እስካሁን የት ነህ? እኮ ይኸውልህ፣ ሰውዬውን ጨርሼዋለሁ ብለህ ነበር እኮ አንተ። እና ምኑ ነው ያለቀው? ኮፈን ውስጡ ነው የሚያንኳኳ እኮ። ማነው እንዴ? እስቲ ተረጋጊ ቆይ፣ እስቲ ተረጋጊ ቆይ። እንዴ፣ ሄሎ። አይ ማንም አይደለም። ይኸውልህ ብራዘር በቃ የሆነ ኮፈን ውስጥ የሚያንኳኮ ማን ነው ማን ነው እንደዛ ነው በቃ እሺ ራሴ ጨርሰዋለሁ መልካም መልካም እሺ ምንድን ነው ምንድነው አብሩሽ ምንድን ነው ምን ሆናችሁ ነው ምን አርጋችሁ ነው አብሩሽ ምንድነው ንገረኝ ባከ አይዞህ አይዞህ ምንድነው አብሩሽ እባክህ ምንድን ነው ባኔ፣ ይል ፈነዳ ነው የምን ተፈጥሮ ነው ሹዋሉ ብሎ ነው ነው የሚያደርገው ምንድን ብሎ ገድየዋለሁ ብሎ ማለት ነው ገድየዋለሁ ማለት ዳ? ምንድን ምንድነው? እሺ፣ ንገረኝ። ካልተረጋጋሽ አልነግርሽም። እሺ፣ መረጋጋት። ይኸውልሽ፣ አሴት፣ መጀመሪያ እንደዚህ እንዲፈጠር አልፈለግኩም ነበረ። ራሱ ነ ነገር የፈለገኝ ማነው? ይኸውልሽ፣ በስተመጨረሻ ደወለልኝ። ታውይ ያልኩት ታውይ ያልኩት ነው አልሰማለ። ስንያየት፣ ስገፈትረው የሆነ ወደዋላ ወደቀ እ የሆነ ከኋላ እና ወደ ውስጥ ምናምን እንትን ብሎ በቃ ጸጥ ነው ያለው። ወይ ወይ ወይ እና ምን እንደምሻረን ምን እንደሚሻል አላውቅም። አሁን የውድሽ ወስጄ ልቀብሮ ነው ልቀብሮ። አብረስ እንደዚህ እንዳታደርገው ባካኒ። አማሃል ምንድን ነው የምታደርገው? እና በህይወት ይቀመጥ እኔ አቤት እንሰለው እንዳደረጉ ምኑን ሐኪም ቤት ወስደው የአንጓጓን እኮ ም አለሆሽ በሕይወት ቢኖር እንኳን መጀመሪያ ነግሬው ነበረ። ነገርኩት እኮ የእውነት መጀመሪያ ትናገውን ነው ያልኩት። አንተን እንዲህ ሀሴት፣ መውረድ ትችላለ። አባት ችግር ውስጥ የሞተ ሰው እንዴ ነው የምናደርገው? ችግር ውስጥ አስገቢ ነው ነው

ሲጋራ ታጨሳለ እና ይኸውልሽ፣ አንቺ ታረጋግኛለሽ በ ነበር ግን፣ አሽሽ ማጨስ አለብኝ አሁን። አሽሽ እሱ ያረጋጋኛል። አብርሽ። ምን አሽሽ፣ አጨሳለሁ እንደዛ አታደርግም፣ በጭራሽ። ዝም ትይዘሽ፣ ዝም ትያለሽ። የምታቆምልኝ ከሆነ ዝም ግን፣ ዝም ዝም ተረጋመጀመያየሁልሻ ሴት ልጁ ጮማ እራስ ነገር ነው። ምንም ሰው የሚለውን ነገር አያዳመጥም። መጀመሪያ እኮ ነግሬዋለሁ፣ ተው ከኔ ጋር ሳፋጣ አቁም፣ በማይመጣ አትምጣ ብዬው ነበረ እና እንደ ቀልድ እኮ ነው። በቃ ይሄ ለኮፍ ሳደረገው ፍግም አለ። ያው በቃ ሊሞት አንዳሩ አንድ ሐሙስ ነበር የቀረው። አንድ ሐሙስ የቀረው ሰው እኮ ነው። እናትሽ አብሮሽ እኔ ላምን አልችልም። በቃ እንደዚህ አይነት ነገር ምን አድርግሽ? ምንድን ነው ምን የምናደርገው?

ይሄ ካሜራ ይዘን ይያጭሽ እንዴት ነው በነሽ በከባዱ እንደተገናኝ እንደተገኘሽ ተናገሪ። ሁለቱም እንደዛ እንደማድረግ ነው። ተምሩ እንዴ አላውቅም። ሰላም እንዴት ናችሁ ቤተሰቦች? እኔ ደህና ነኝ እግዚአብሔር ይመስገን። በቃ የሚያስጠላ እጅ እጅ የሚል ፕራንክ ነው። በጣም የሚያስጠላ እንዴት ነበረ? ሬሳስጠላ አንተ እሺ፣ እሺ ነው ውስጥ እንዴ? ነው ተመችቶኝ? ተመችቶ ፈልሳስ ተኝቶ ነበረ። አገኘናት አለ። ቆይ እሺ፣ እናያታለን። አንቺ ግን ቆይ፣ እኔ እንደዛ ማድረግ መስሎች ነበር እኔ ምን አውቃለሁ? አምሮሽ። ውድ ቤተሰቦቻችን እንግዲህ እናንተ የእሷ ፕራንክ ይበልጣል እያላችሁ ነበረ። እንግዲህ ዛሬ የማን ፕራንክ እንደሚበልጥ በሚገባ ትረዱታላችሁ ብዬ አስባለሁ። ተይ ብያት ነበረ። እሷም ከበድ ከበድ ያለ ፕራንኮች እየሰራችኝ ነበረ። ባለፈው ቤተሰቦቻችን ነፍሴን አስጨንቃኝ ነበረ። የሰው ፊት እንዴት እንዳሳየችኝ አይታችኋል። ብር እንደሌለኝ አረጋግጣ የሷ አይከፋም። ቤተሰቦች ብር እንደሌለኝ አረጋግጣ እየሰው እዛ እኮ እነሱ ሰላማዊ ሰው ባወኖሮ እንጨት ያስፈልጉኝ ነበረ። ስለዚህ ደጋረኩሽ። ይሄ በጣም እንደውም ቀላል ነው። ይሄ በቀላሉ ብ ይያስብ እሺ። ሰላም ቢያቸው አልኳቸው። ሰላም ደህና ነኝ ነው በጣም እሺ። እንዴት አየሽው? እንዴትም አላየሁትም። ቤተሰቦች እንግዲህ ጨዋታው እየቀጠለ ነው ያለው። ችግር የለውም ይሄ ኖርማል ነው። በነገራችን ላይ ግን እኔ ታወራለች ይሄ ማለት ማውራት ትችላለች ብዬሽ እራሱ አላመንኩም ነበር የምር እ

እሺ ምንድነው ታዲያ የፕራንክ ንጉስ ልትሆንም አትችልም እሺ እሺ የፕራንክ ንጉስ ልትሆን አትችልም አንድ አትሆንም ለምን ቆይ ንጉሱ እና ንግስቷ በኋላ ስለሚላዩ ችግር የለውም ግን ቤተሰቦች እናንተ እዚህ ነገር እዚህ ነገር ውስጥ እንደሌላችሁ ተስፋ አደርጋለሁ ግን የምር ግን አስ ምን ተሰምቶሽ ነበር የምር ግን አይ የምር ምን ተሰምተህ ነበር? በቃ ጣጣው ውስጥ ከተትከኝ ብዬ ነበር። አሃ መቀመቅ ወረድን ብዬ ነበር። አንቺ አንቺ ብቻ ነበርሽ እንደዚህ የሚሰማሽ አንቺ ብቻ ነበርሽ። መቀመቅ የምትገቢው ጣጣ ውስጥ የምትገቢው አንድ ላይ ነው እንጂ የምንገባው። አንቺ ምን አገባሽ? እኔ ልጁ እንደዛ አድርገው እኮ ነው አንተ ገባ ማለት አንድ ላይ ከሆነን፣ ስለዚህ በደንብ አንጨርጭርሻለሁ ማለት ነው። አልተንጨረጨርኩም እኔ ለራስን ያዘንኩ። በአራት ቦታ እንደሚያለቅ ዛሬ ነው። አላለቀስም። መንታ አላነባ የሚባለው በቃ ይሄ ነው ማለት አይደለም። ፈሪ ፈሪ ነገር ነሽ። ለማንኛውም ለማንኛውም ውድ ቤተሰቦቻችን አብራችሁ ስለነበራችሁ እጅግ በጣም እናመሰግናለን። እንወዳችኋለን፣ እናከብራችኋለን። በጣም ደስ ብሎኛል ዛሬ እንደዚህ አይነት ፈታ ያለ ፕራንክ ከሰራው በጣም ቆይቼ ነበረ እና እሱንም በሚገባ ይሄ ውስጥ እግሯን እስከሚነዝራት ድረስ ነው ያንዘረዘርናት። ውስጥ እግሯን በሚገባ ይኸውልሽ፣ ያልደነገጠ ጸጉርሽ ራሱ ያታየው እንዴ እንዳለ እንዲህ ችርግ ብለዋል። ስለዚህ በደንብ በሚገባ ነው ቆንጆ ፕራንክ ያደረግሽ፣ እና ውድ ቤተሰቦቻችን ያለ መጠርጠሩ አሉ አግርሞኛል እኮ እንዴ! ትጠረጠራለሁ መኪና ውስጥ እንትን ካሜራ ይኖራል ብዬ በምን ላስብ? ሲጀምር ዴቪ የለም የሆነ ሰው መኖር አለበት በቃ ካሜራ ሊይዝ። ስለዚህ አብርሽ በሚገባ ጨክኖ እኔ እንደው ቁጫጭና ዝንብ እንኳን አይደለም የጉንዳን ለመግደል እንኳን የምሳሳለች። እንዴት ሌላ ታሪክ ማክስ መነጽር ከዘደግ ፈዩመ ስለዚህ በሚገባ ተወጥቶልኛል ማለት ነው። ከዚህ በኋላ እንደውም ፊልም ለመስራት አክተር ለመሆን በቃ ምን ያንሰኛ ስ አክተር ለመሆን የሚያንስ ምንድን ነን? እንግዲህ አውጣ አንተ አንተ በመሆን ጣልከው ባ አንተ አታሰቃየው ልጁን። ኧረ በእግዚአብሔር እሰይ! ለነገሩ ይበለ